ሰላም ጤና ይስጥልን ውድ የካፒታል ጋዜጣ ቤተሰቦቻችን፣ በሳምንቱ እየተከሰቱ አነጋጋሪ የቢዝነስና ኢኮኖሚ መረጃዎቻችንን ይዘን መጥተናል። በዛሬው ጥንቅራችን ከያዝናቸው አበይት ጉዳዮች መካከል የሕዝብ እዳ ከፍተኛ መሆኑ እያነጋገረ ይገኛል። በቅርቡ ይፋ የሆነው ጥናት ሀገሪቱ፣ በከፍተኛ የኢኮኖሚ ተግዳሮቶች ውስጥ ትገኛለች ሲል አመላክቷል። በዝርዝር ጉዳዩን ይዘናል እናደርሳችኋለን። በሌላ መረጃችን አይኤምኤፍ የሚያወጣቸው የቁጠባ ፖሊሲዎች ከፍተኛ ትችት ገጥመው እንዲሁም እስከ መቶ ሚሊዮን ብር የሚጠይቀው አዲሱ መመሪያ በብሔራዊ ባንክ ወጥቷል የሚሉትን ጉዳዮች ይዘናል። ለቻናላችን አዲስ ከሆኑ ሰብስክራይብ ያደርጎ እያልን ወደ ቀዳሚው ጥንቅራችን አመራን። አብራችን ሁኑም። ከፍተኛ ዕዳ፣ የዋጋ ግሽበትና የመልካም አስተዳደር እጦት የኢትዮጵያን ኢኮኖሚ እያሰጋ መሆኑን አዲስ ሪፖርት አስጠነቀቀ። ኢትዮጵያ በከፍተኛ የህዝብ ዕዳ ተስፋ ባልቆረጠው የዋጋ ግሽበትና እየተዳከመ ባለው የመልካም አስተዳደር ምክንያት ከፍተኛ የኢኮኖሚ ተግዳሮቶች ውስጥ መሆኗን የኢትዮጵያ ኢኮኖሚክስ ባለሙያዎች ማህበር ባወጣው አጠቃላይ አዲስ ሪፖርት አስታውቋል። ባለፈው ሳምንት ይፋ የተደረገው የኢትዮጵያ ኢኮኖሚ ሪፖርት 2025 የተሰኘው ጥናት ከ2021 2023 ባለው ጊዜ ውስጥ የታዩ የኢኮኖሚ አዝማሚያዎችን በዝርዝር ከመረመረ በኋላም በመዋቅራዊ ድክመቶች እንዲሁም የገንዘብ አለመመጣጠን ለመፍታት አስቸኳይ ፖሊሲ ማሻሻዎች እንደሚያስፈልጉ አሳስቧል። ሪፖርቱ እንደሚያሳየው ኢትዮጵያ እንደ ኢሮፓያን አቆጣጠር ከ2002 እስከ 2022 ባለው ጊዜ ውስጥ አመታዊ የህዝብ ገቢዋም ከ200% በላይ ቢያድግም የዋጋ ግሽበት የመንግስት በጀቶችን ትክክለኛ ዋጋም በእጅጉ አሳጥቶታል ብሏል። ይህ ከምስራቅ አፍሪካና ከሳራ በታች ካሉ አገሮች ጋር ሲነጻጸር እየሰፋ ከመጣው የበጀት ጉድለት ጋር ተዳምሮ የገንዘብ ዘላቂነት ላይ ያደገ የመጣ ስጋት መኖሩን ያመለክታል ሲል በሪፖርቱ በዝርዝር ተቀምጧል። የኢትዮጵያ ህዝብ ዕዳ ከፍተኛና ከጊዜ ወደ ጊዜ እየጨመረ መምጣቱም ተመላክቷል። የገንዘብ ሚኒስቴር ሰኔ 2016 ያወጣው የህዝብ ዘርፍ ዕዳ መረጃ ትንተና እንደሚያመላክተውም አጠቃላይ የህዝብ ዕዳ ወደ 69 ቢሊዮን የአሜሪካን ዶላር ወይም ከጠቅላላዊ ሀገር ውስጥ ምርት 32.9 በመቶ ደርሷል። ይህም ከሰኔ 2023 ከነበረው 63 ቢሊዮን የአሜሪካን ዶላር ከጠቅላላዊ የሀገር ውስጥ ምርት 38.8 በመቶ ጭማሪ አሳይቷል። የኢትዮጵያ ኢኮኖሚክስ ባለሙያዎች ማህበር ሪፖርት ከ2020 ጀምሮ የዕዳ አስተዳደር ማዕቀፎች ደካማ መሆ መሆናቸውንናም የዕዳ ፖሊሲው አፈጻጸም ከሰራ በታች ካሉት የአፍሪካዎች አማካይ በታች መውረዱ ገልጿል። ተስፋ ያልቆረጠ የዋጋ ግሽበት የኑሮ ደረጃን እያሽቆለቀለም ሲሆን ለማክሮ ኢኮኖሚው እኩልነት መዛባት አስተዋጽኦ ማድረጉን በሪፖርቱ ተመላክቷል። እንደ አውሮፓውያን አቆጣጠር ከ 2016 ዓ ም ጀምሮ ጠቅላላ ቋሚ ንብረት ኢንቨስትመንትና የመንግስት ወጪ መቀነሱን አጉልቶ አሳይቷል። የኢኮኖሚ እንቅስቃሴን አዳክሞ የኢትዮጵያን ማህበራዊ እድገት የማስቀጠል አቅምን ገድቧል። ወደ ቀጣይ መረጃችን አቀናን። በኢትዮጵያ የክፍያ ስርዓት ኦፕሬተር ፍቃድ ለማግኘት የሚጠይቀው የተከፈለ ካፒታል ወደ 100 ሚሊዮን ብር ከፍ መደረጉ ተሰማም። የኢትዮጵያ ብሔራዊ ባንክ የዲጂታል ክፍያዎችና የፋይናንስ ተደራሽነትን ለማሳደግ በሚል የክፍያ ስርዓት መመሪያውን ማሻሻሉን አሳውቋል። የክፍያ መፈጸሚያ ሰነድ አውጪዎች ፍቃድ እና እውቅና አሰጣጥ መመሪያውን ያሻሻለው ባንኩም በዘርፉ ፍቃድ ለመውሰድ ይጠይቅ የነበረው 50 ሚሊዮን ብር የተከፈለ ካፒታል አሁን ወደ 100 ሚሊዮን ብር ከፍ ማለቱ ተጠቁሟል። በስራ ላይ የዋለው አዲሱ መመሪያም አሁን ፍቃድ ያላቸው የክፍያ ስርዓት ኦፕሬተሮች ካፒታላቸው ከዚህ መጠን በታች ከሆነ እንደ አውሮፓውያን አቆጣጠር እስከ ሰኔ 2027 መጨረሻ ድረስ ይህንን መስፈርት እንዲያሟሉም ጠይቋል። በፍቃድ አሰጣጥ ሂደቱ ላይ ያሉ ደግሞ ፍቃዳቸውን ከተቀበሉ በሁለት ዓመታት ውስጥ አዲሱን የካፒታልና የአክሲዮን ድርሻ መስፈርቶች ማሟላት ይጠበቅባቸዋል። በአዲሱ መመሪያ የተጨመረው ላኛው ማሻሻያ በአክሲዮን ድርሻ ላይ ገደቦችን የሚያስቀምጥም ሲሆን ከመንግስት ከቴሌኮም ኦፕሬተር ከክፍያ መሳሪያ ውጪዎች ወይም ከክፍያ ስርዓት ኦፕሬተር ውጪ የሆኑ አካላት ፍቃድ በተሰጠው የክፍያ መሳሪያ ውጪ ጠቅላላ የተመዘገበው አክሲዮኖች ከ40 በመቶ በላይ መያዝ እንደሌለባቸው ደንግቧል። የአንድ ሰው አጠቃላይ ቀጥተኛና ተዘዋሪ አክሲዮን ድርሻ ከ60 በመቶ መብለጥ እንደሌለበት አስቀምጧል። የኢትዮጵያ ብሔራዊ ባንክ በዲጂታል ክፍያ ስርዓት ላይ ያሻሻለው አዲሱ መመሪያም የዕለታዊ ግብይት ገደቦችን የስራ አመራር የልምድ መስፈርቶችን እና የአደጋ አስተዳደር ሂደቶችን አካትቷል። በዚህም ለደረጃ ሁለት የኤሌክትሮኒክ ሂሳቦች ከፍተኛ ቀሪ ሂሳብ 150 ሺህ ብር ሲሆን አጠቃላይ የዕለታዊ ግብይት ገደብ ደግሞ 300 ሺህ ብር ነው ተብሏል። ከሰው ወደ ሰው የሚደረግ የዕለታዊ የገንዘብ ዝውውር 75 ሺህ ብር ሲሆን ከአንድ ሰው ወደ ነጋዴ የሚደረግ ዕለታዊ ክፍያ 250 ሺህ ብር መብለጥ እንደሌለበትም ይደነግጋል። ወደ ቀጣይ መረጃችን አቀናለን። የአይኤምኤፍ የቁጠባ ፖሊሲዎች በአፍሪካ የጤናና ትምህርት አገልግሎቶችን እያዳከሙ ነው ተባለም። የዓለም አቀፍ የገንዘብ ድርጅት የሆነው አይኤምኤፍ እያራመዳቸው ያሉት የቁጠባ ፖሊሲዎች ኢትዮጵያን ጨምሮ በአፍሪካ ሀገሮች የህዝብ ጤናና ትምህርት አገልግሎቶች መዳከም ላይ ከፍተኛ ተጽዕኖ እያደረጉ መሆኑን አክሽን ኤድ ኢንተርናሽናል በቅርቡ ይፋ ያደረገው ጥናት አመላከተም። በአፍሪካ የህዝብ ዘርፍ ቅነሳ ሰባይ ወጪ በሚል ርዕስ የወጣው ይህ ዘገባም በአይኤምኤፍ ግፊት የሚደረጉ የጀት ቅነሳዎች በጤናና ትምህርት ባለሙያዎች እንዲሁም በሚያገለግሏቸው ማህበረሰቦች ላይ የሚያደርሱትን ከፍተኛ ተጽዕኖ በዝርዝር አመላክቷል። ኢትዮጵያን ጨምሮ ጋና፣ ኬንያን፣ ላይቤሪያን፣ ማላዊና ናይጄሪያን ጨምሮ ከስድስት የአፍሪካ ሀገሮች የተውጣጡ 616 ግለሰቦችን ባካተተው ጥናት ላይ ተመስልቶ የቀረበው ይህ ግኝት የቁጠባ ፖሊሲዎች በአስተማሪዎችና በጤና ባለሙያዎች መካከል ስራ ጫና እንዲጨምር፣ የእውነተኛ ገቢ እንዲቀንስ፣ እንዲሁም የመገልገያ ቁሳቁሶች እጥረት እንዲፈጠር ምክንያት መሆናቸውን አሳይቷል። በኢትዮጵያ የተጠየቁት አስተማሪዎች 91 በመቶ የሚሆኑት ሙያቸውን ለመልቀቅ ከፍተኛ ፍላጎት እንዳላቸው ገልጸዋል። ይህም ከተጠኑ አገሮች ሁሉ ከፍተኛ ቁጥር መሆኑ ነው እየተገለጸው። ሪፖርቱ ይህን ያመላከተው በቂ ያልሆነ ክፍያና እየተበላሹ የመጡ የስራ ሁኔታዎች እንደሆኑ አመላክቷል። ከሃያ ሃያ ጀምሮ ከስድስት ሀገሮች ውስጥ 84 በመቶ የሚሆኑት አስተማሪዎች ትክክለኛ ገቢያቸው ከ10 በመቶ እስከ 50 በመቶ እንደቀነሰ ገልጸዋል። በተለይም የኢትዮጵያ አስተማሪዎች በገጠር አካባቢዎች የአስተማሪ ለተማሪ ጥምርታም በ80 በመቶ ጨምረዋል። ይህም እጅግ ከባድ የስራ ጫናን የሚያመላከት ነው ተብሏል። የሀብት እጥረትም እጅግ ከባድ መሆኑን ነው በጥናቱ የተመለከተው። 95 በመቶ የሚሆኑት የኢትዮጵያ አስተማሪዎች ለትምህርት አስፈላጊ የሆኑ ቁሳቁሶች በቂ ገንዘብ እንደሌላቸው የገለጹ ሲሆን 73 በመቶ የሚሆኑት ቁሳቁሶች ከራሳቸው ኪስ ለመግዛት እንደተገደዱና 64 በመቶ የሚሆኑት ደግሞ ትምህርት ቤቶች እንዳይዘጉ የተገደበ ሀብት እንደሚያጋሩ ተናግረዋል። በጤናው ዘርፍ ደግሞ 90 በመቶ የሚሆኑት የኢትዮጵያ ጤና ባለሙያዎች በጀት ቅነሳ ምክንያት በማህፀን ሕክምና አገልግሎቶች ላይ ከፍተኛ መስተጓጎል እንደደረሰባቸው አሳውቀዋል። ሁሉም የተጠየቁ የህዝብ ጤና ባለሙያዎች የመድኃኒት ዋጋ በከፍተኛ ሁኔታ መጨመሩን የገለጹ ሲሆን ኢትዮጵያ ከሁሉም የከፋውን ጉዳት ከደረሰባቸው አገሮች አንዷ ናት። በተጨማሪም 97 በመቶ የሚሆኑት የጤና የዜና ባለሙያዎች ደሞዛቸው የመሰረታዊ ኑሮ ወጪዎችን ለመሸፈን በቂ እንዳልሆነ ገልጿል። ይህም እያደገ በመጣው የስራ ጫና ይበልጥ ተባብሷል። አክሽን ኤድ የኢትዮጵያ መንግስት ከገንዘብ ከጤናና ከትምህርት ሚኒስቴር መስሪያ ቤቶች ጋር በመተባበር ከብሔራዊ በጀት ውስጥ ቢያንስ 20 በመቶን ለትምህርትና 15 በመቶን ደግሞ ለጤና እንክብካቤ እንዲመድብ አሳስቧል። ወደ መጨረሻው መረጃችን አቀናል። የውጭ ዜጎች የንብረት ባለቤትነት ረቂቅ አዋጅ በቤቶች ዋጋ ላይ ስጋት ፈጠረም። በኢትዮጵያ የውጭ ዜጎች የሪል ስቴት ባለቤትነት ለመቆጣጠር የወጣው አዲስ ረቂቅ አዋጅ የቤቶች ዋጋን ይበልጥ እንዲንርና ለሀገር ውስጥ ነዋሪዎች የቤት ባለቤትነት ይበልጥ አስቸጋሪ እንደሚያደርገው ስጋቶች እየተነሱ ይገኛሉ። ይህ አዋጅ የማይንቀሳቀስ ንብረትን በውጭ ዜጎች ባለቤትነትና ይዞታ ለመቆጣጠር የወጣው አዋጅ የሚል ስያሜ የተሰጠም ሲሆን የውጭ ዜጎች ቤት እንዲገዙ ወይም ለመገንባት መሬት እንዲ እንዲያገኙ የሚያስችል ህግ ማዕቀፍ ለመዘርጋት ታስቦ እንደቀረበ ተገልጿል። መንግስት ይህን እርምጃ እያደገ የመጣው የቤቶች ፍላጎት ለማሟላትና የሪል እስቴት ዘርፉን ለማነቃቀት የውጭ ኢንቨስትመንትን ለመሳብ አስፈላጊ እንደሆነ ይከራከራል። ኢትዮጵያ በቅርብ ዓመታት ፈጣን የከተሞች መስፋፋት፣ የህዝብ ቁጥር መጨመር እንዲሁም የውጭ ኢንቨስትመንት እድገት አሳይታለች ከገጠሩ ወደ ከተማ የሚደረገው ፍልሰትና የሚለዋወጡ የኑሮ ዘይቤዎች ለቤቶች ፍላጎት መጨመር ዋነኛ ምክንያቶች ሲሆኑ ጥናቶችም ደግሞ እንደሚያመላክቱት ከ2015 እስከ 2025 ባለው ጊዜ ውስጥ የቤቶች ክፍተትን ለማሙላት በአመት 471 ሺህ አዳዲስ ቤቶች እያስፈልጋሉ የተከበራችሁ የካፒታል የዩቱብ ቻናል ተከታ ቤተሰቦቻችን በሳምንታዊ ጋዜጣችን የወጡና የመረጥናቸውን መረጃዎቻችን የሰማችሁትን ይመስል ነበር ሙሉ የጋዜጣችን ዘገባዎች በድረገጻችን እያገኙታል። በሌላ መረጃ ዳግም እስክንገናኝ በያላችሁበት ደህና ቆዩ።